የተወለደበት ዕለት ዝናባማ ነበር፣ እሱ ግን ፍንትው ያለ ፀሐያማ ሆኗል። ከማንም ፊት ቢቆም ሲበዛ ደፋር ነው ይሉታል። በራስ መተማመኑ ሞልቶ የተረፈ ስለመሆኑም ተመስክሮለታል። ዙሪያውን ቢከበብ ኳስን ፈልቅቆ ወደፊት ለመራመድ እንጂ ሸብረክ የማይል ልጅ እግር ስለመሆኑ ተነግሮለታል። በእያንዳንዱ እንቅስቃሴ ሁሉ በሚያሳየው ድንቅ ብቃት ከሙያ ጓደኞችም ሆነ ከስፖርት ባለሙያዎች ውዳሴ በስቶለታል። ከእድሜው በላይ የበሰለ ነው ይባላል ልጁ። ለአርሰናልም ሆነ ለእንግሊዝ ብሔራዊ ቡድን አዲስ አቅምና እድል ይዞ መጥቷል። ይህ እግር ኳሰኛ ትንሹ የመድፉ የቀጣይ ጊዜ ደም ምላሽ ማይለስ አንቶኒ ሌዊስ ስኬሊ ነው። ከተራራ ኒውስ ስለዚህ ድንቅ ልጅ ልንነግራችሁ ወደናል። ቻናሉን ሰብስክራይብ እያደረጋችሁ እንደምትከተሉን ተማምነንባቸዋል። ይህ የአርሰናል የተከላካይና አማካይ ስፍራ ተጫዋች ገና 18 አመቱ ነው። ሌዊስ ስኬሊ ዘጠኝ አመት ሲሞለው የአርሰናልን አካዳሚ ከመቀላቀሉ በፊት በቤት ውስጥም ሆነ ከቤት ውጭ እንቅስቃሴ ሁሉ ከኳስ ጋር እንደነበረ ቤተሰቦቹ ይናገራሉ። እነ ቡካዊ ሳካን ባፈረው ሄል ኢንድ አካዳሚ ሲገባ ደግሞ የልጅነት ህልሞ ተፈታለት። በዚህ ቤት በሚገባ ተቀጥቅጦ ተሰራ። ለትምህርት ቤቱና ለአካዳሚ ቡድኖች በተመሳሳይ ጊዜ መጫወቱን ተያዘው። ከ18 ዓመት በታች በአርሰናል ቡድን እየተሰለፈ ብቃቱን አሳየ። በተለይ በ202223 የውድድር ዓመት በወጣቶች የኤፍኤ ዋንጫ ውድድር ጎልቶ የታየ ስኬሊ የበለጠ በአርሰናል አይን ውስጥ አስገብቶታል፣ ይባላል። በክለቡ የመጀመሪያ ፕሮፌሽናል ኮንትራት የፈረመውም በ2023 ነበር። የአካዳሚው አብሮ አደጉ ኢታን ኒዋኔሪም አይለየውም። ልዩ ፍቅርና መተሳሰብ በመካከላቸው አለ ይባልላቸዋል። ስኬሊ በ16 ዓመቱ የአርሰናልን ከ18 ዓመት በታች ቡድን በአምበልነት መርቷል። ከዋናው ቡድን ጋር ጨዋታ የጀመረው ደግሞ ባለፈው መስከረም በፕሪምየር ሊጉ አርሰናል ከማንቸስተር ሲቲ ጋር በነበረው ግጥሚያ ነበር። በአጋጣሚ ሆኖ አርሰናል የቀይ ካርድ ሰለባ መሆኑን ተከትሎ ጨዋታው በአቻ ውጤት ነበር የተጠናቀቀው። የሆነ ሆኖ የጁሪን ቲምበርን በጉዳት መውጣት ተከትሎ ተቀይሮ ገባው እስኬሊ፣ በሩ እንደተከፈተለት ዘልቋል። አርሰናል በጉዳት ሲታመስ አለውላችሁ ብሏል። ይህንንም በተግባር እያሳየ ነው። ከማንቸስተር ሲቲ ጨዋታ ከሶስት ቀናት በኋላ በካራባኦ ዋንጫ ጨዋታ አርሰናል ቦልተንን አምስት ለአንድ ሲያሸንፍ ስኬሊ በዚህ የውድድር አይነት ለመጀመሪያ ጊዜ ተሰልፎ ነበር። ከዚህ ጊዜ ጀምሮ ሚካኤል አርቴታ በቋሚነት በማሰለፍ እድሉን አመቻቸለት። እሱም አላሳፈረውም። ከጨዋታ ወደ ጨዋታ እየደመቀ እንደ ማለዳ ፀሐይ የማይጠገብ ሆነ። የመጀመሪያ የሻምፒዮንስ ሊግ ጨዋታውንም በ አሳሶር አርሰናል ሞናኮን ሲያሸንፍ አደረገ። በዚህም እንደ አውሮፓውያን አቆጣጠር ከ2011 ወዲህ በመርሃ ግብሩ የተሰለፈ የመጀመሪያው አርሰናል ወጣት ተጫዋች ለመሆን በቃ። ከቀናት በኋላም በፕሪምየር ሊጉ በቋሚ ተሰላፊነት ጀመረ። አሁን ይህ ወጣት ለአርሰናል መከታ መሆኑ ተረጋግጧል። በጥር ወር መጨረሻ አርሰናል በኤሚሪትስ ማንቸስተር ሲቲን አምስት ለአንድ ሲያሸንፍ ሌዊስ ስኬሊ የመጀመሪያውን ድንቅ የተባለችለት ጎል አስቆጠረ። ደስታውን ሲገልጽም የሲቲውን ኮከብ ጎል አስቆጣሪ ኤርሊንግ ሃላንድን የደስታ አገላ ተጠቀመ ይህን ያደረገው ሆን ብሎ ነበር ይሄውም በመስከረም ወር የመጀመሪያ የፕሪምየር ሊግ ጨዋታውን ሲያደርግ ሜዳ ውስጥ በተፈጠረ አለመግባባት ላይ ዘሎ በመግባት ሲያንገራግር ሃላንድ አንተ ደግሞ ማነህ? ከየትስ የመጣ ነህ? በሚል የንቀት ስሜት የተናገረውን ለማስታወስ ነው። የሆነ ሆኖ ማንቸስተር ሲቲ ላይ ያስቆጠራት ጎል ኤምሬትስን በአንድ እግሩ ያቆመች ነበር። የልጁ ተወዳጅነት እያደር እንደ ጠጅ እንዲጣፍጥም አድርጋለችም ይባላል። የቡድን አጋሮቹም ሜዳ ውስጥ ከተቀመጠበት ዙሪያውን በመክበብ ልዩ ፍቅር አሳይተውታል። በዚህ ጊዜ በአርሰናል ባቡር ውስጥ ሳፈሮ ስኬሊ ባለፉት ወራት በሁሉም አይነት ውድድሮች በቋሚ ተሰላፊነት እያገለገለ የማይታመን ብቃት እያሳየ ይገኛል። ሌዊስ ስኬሊ በአርሰናል ያሳየውን አስደናቂ ብቃት የተረዱት የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልም እድል ሰጥተውታል። ባለፈው ወር እንግሊዝ በዓለም ዋንጫ ማጣሪያው ከአልባኒያ ጋር ስትጫወት በግራ ተከላካይ መስመር የተሰለፈው ሌዊስ ስኬሊ ድንቅ የተባለች ጎል አስቆጥሯል። በዚህም ለሀገሩ ብሔራዊ ቡድን ጎል ያስቆጠረ በዕድሜ የመጀመሪያው ትንሹ ልጅ እግር መሆን ችሏል። ይህ ለስኬሊ ትልቅ ስኬት ነበር። በጨዋታው ማን ኦፍ ዘማች ተብሏል። ሌዊስ ስኬሊ ያስቆጠራት ጎል የደጋፊውንም የቤተሰቡንም ደስታ ቅጥ ያሳጣ ነበር። ድንቅ ልጅ ተገኘልን አስብሎታል። ጎሏን ባስቆጠረበት ወቅት በራስ መተማመኑ ከዕድሜው በላይ ነበር ይሉታል። ሌዊስ ስኬሊ የተወለደው በእንግሊዝ ለንደን ከተማ ቢሆንም የቤተሰቦቹ ዘር ሀረግ የተመዘዘው ከባርቤዶስ በመሆኑ ለዚቹ ትንሽ የደሴት ሀገር ብሔራዊ ቡድን የመጫወት መብት አለው። ከዚህ ቡድን ጋር ልምምድ ሲሰራ እንደነበረም ይነገራል። ይሁንና መቀጠል የቻ የተሻለው ከእንግሊዝ ብሔራዊ ቡድን ጋር ነው። እስኬሊ ለዋናው ቡድን ከመሰለፉ በፊት ከ17ና 18 ዓመት በታች ቡድን ጋር እየተሰለፈ ተጫውቷል። የሆነ ሆኖ እስኬሊ ከእድሜው በላይ የበሰለ ሆኖ ቀጥሏል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ሁሌም ስለ እስኬሊ እየተገረምን ነው፣ በፍጥነት ወደ ቋሚ ተጫዋችነት የመጣ አስደናቂ ልጅ ሆኗል ሲሉ ተናግረውለታል። በብሔራዊ ቡድኑም ቋሚ መሆን የሚችልበት አቅም አለው ሲሉ ነው የተናገሩት። የአርሰናልና የእንግሊዝ ብሔራዊ ቡድን አጋሩ ዴክላን ራይስ በራስ መተማመን ያለው እና ሜዳ ላይ ሁሉንም መከወን የሚችል ነው ሲል ገልጾታል። አሰልጣኝ ሚካኤል አርቴታ በበኩሉ ስኬሊ በአርሰናልም ሆነ በእንግሊዝ ብሔራዊ ቡድን የሚያኮራ ልጅ ነው ብሎታል። በዚህ ዕድሜ ይህን ብቃት የሚያሳይ ተጫዋች ብዙ ሊገኝ አይችልም ነው ያለው። እንዲያውም አርሰናል ሪያል ማድሪድን ሲያሸንፍ እንደተነፋፈቀ ሰው ጉንጩን እያገላበጠ ሲስማው ታይቷል። ይህ በልጁ ሙሉ መተማመን ላይ መድረሱን የሚያመላክት ነው ተብሏል። ሌዊስ ስኬሊ በአርሰናል ወጣቶችና ዋናው ቡድን እስካሁን ከ35 ጊዜ በላይ ተሰልፏል ተገኝተዋል። በደሞዝ ትንሹ ተከፋይ ነው። ወርሃዊ ደሞዙ 21300 ዶላር ይጠጋል። አርሰናል ይህን ወጣት ተስፈኛ ተጫዋች አዲስ ኮንትራት ለማስፈረም እያነጋገረውም ይገኛል። ከተራራ ኒውስ ለዛሬ ያዘጋጀነው አብቅቷል። ቻናሉን ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዘናል። መልካም ጊዜ